እ ነይ ለምንድን ቀመጥ ገመጣ አይደል? ገመጣ አይደል? ቀለጻለነሽ ቆይሽ አረብ ልበስሽ። እኔ ከስራ ደክሞኝ እመጣለሁ፣ አንቺ ቀለጻለነሽ። ምንድን ነው? እስኪ እንደ ሰላምታ ልበላቸው። ቆይ፣ ሰላምታ ልበላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የቻናላችን ቤተሰቦች? ባላችሁበት ሰላማችሁ ይብዛ?

ነበይክ ላሸሪከ ለክ ለበይክ እና ልሐምዳ ወኒዕመታ ለከልሙልክ ለከ ልሙልክ ላሸሪከ ለክ እያለ መተንላቸዋል። ቪዲዮ ላይክ አድርጉት፣ ኮመንታቸው አሁኑ ጻፉላት። ሰርፐራይስ አለኝ ትለኛለች። ከስራ ትመጣ ጀምሮ ማማ ዛሬ የዩቲቪ ላይሆን ነገር አይቻለው። ሰርፐራይስ አለኝ ትለኛለች። እኔ ለራሴ የኤድ ነገር ጉድ ጉድ ጉድ እያልኩ ነው። ታውቃላችሁ አረቤ ስራ ሙድ እስቲ ሰርፕራይዝ እንትን አለች። ሰርፕራይዝ አብረን እናያለን እስቲ። የዘመኑ ልጅ እንዴ! ሳላው

ይሄ ፊት እንደ ፊት እያጸዳል ያጸዳል እንደ አጸዳም አውቀሻል። ከየት ነው ያገኘች? ምንድን ምንድን የሚሆንብኝ በምን እያሉ ነው? ምን እያሉ ነው? ይሄ ነገር ጥሩ ነው ለፊት። ከየት ለኢድ ፊት ሊያበላሹ ነው መሰለኝ። ከፍት ግን ግን እኔም ይሄ ነገር አይቻለሁ። ቆይ ከፍትከፍ አልክፈሉም እ ቀምባ በቃ ቀስ ብዬ አንቺ አታውቅም እ ሊያግዝሽ አበላሽተኝ ላልገባላሽ አይ ነሽ ከተከፋሽ ወንዶች ሰርፕራይሱ ጠፍቷል ማለት ነው። አሁን የልጅቷ የልጅቷ ሰርፕራይስ እንዳይበላሽ ነጊ አንቺም ደግሞ ፎ ነው እኔ ሊቀባታ አለ ወላሂ በረዶ እሷ ነግራዊ አይተጠቅና፣ እዚህ ጋር ማዲያቴ የሚመስል ነገር ነበር። ወላሂ በረዶ አጠፋ በረዶ ተጠቀሙ። ወላሂ ላዚም እሷ ነግራዊ ነው የተቀባሁት። አይደለም ዩቱብ ላይ ያለው ግን ጥቅሙ ብዙ አያለው ግን ያ ነገር ተግባል ያረኩ ይሄ ነገር ይሄ ብቻ ነው ፊት የሚቀባ እንዴ? እኔ የለበትም። በኋላ አንቺ የእናትሽ ፊት ፊት አንድ ነገር ከሆነ እኔ አላቅም። እኔ አላቅም። በቃ ይሆነ ልትፋ ነው። ከቢላ ይስላል ወላ ከፍታ ያለ ያለ ቆይ እስኪ

ግን ው ይሄ ማጂ እውነት ሆኖ ያቃጥላል፣ ፊት ደግሞ እያጸዳል። ብዙ ዩቱብ ላይ እኔም አይቻለሁ። ዛሬ ልጄ ይሄ ነገር አይታ እናቱ ጽድት ድትፏ ብትን ብላ ወደ ኢድ እንደልትሄድ የው አዝጋጅታ ሰርፕራይዝ አድርጋለች። ማለት ልጅ ማለት ማሻአላህ፣ ተባረከላህ። ምን ሊበላችሁ፣ ከፎቅ በላይ ከመኪና በላይ ዱንያ ማለት ልጅ ነው። የው በዚህ እድሜ አስር ዓመት ያልሞላች ልጅ ናት። ለእናቱ እንደዚህ ነገር ታስባለች። ለኔስ እኔ መቀባት አልችልም፣ አይሆንም። ወንድ ሴት አይልም።

እና እናንተም የውፋ ብትን ብላለች። ው ሶስት ደቂቃ አልሞላም። እናቷ የው ፋ ብትን ብላ አሁን በረዶ ውሃ አምጥታ ልታጠብ ነው። በቃ ትታጠብ። ማጂ ያጸዳል ግን ያቃጥላል። ማቃጠል የምትችሉ ሰዎች ማቀባት ትችላላችሁ። ማትሉ ሰዎች ደግሞ እንዳትቀቡ፣ ያስለቅሳል። አይደለም

በጣም ለፊት አሪፍ ነው ይላሉ። እኔ ግን ፈራለሁ አልቀባም። እኔ ከልጄ ደስ ያለ ነገር ምንድን ነው ወላ ይሄ በረዶ ሩክስ ልጅ ላል ባረገግ ከልት ትላለች ይሄ ተመች ማድያት ያለባችሁ ሰዎች፣ ብጉር ያለባችሁ ሰዎች ላ ልጃት ሰሶ ሰሶ ማይፋ ላል ላል አልደኸሊሊ ነው ይሄ ስነ ስርዓት እንዴ እንዴ አንድ አንድ ኩናት ለጃይ እና ማለት ነው ወላ እዚህ ጋር እንደ ማድያት ነገር ነበረብኝ። በረዶ አቆምኩ። ሰሞኑ ደግሞ አቆምኩ እንጂ

በዚህ ሙቀት ይሄ ካላችሁ በቃ እናንተ የሚሰማችሁ ሁሌ ደስታን። ማሻላ ተባረካላ። ወይ ነገር አንድ ነገር ሳልሰራ ነገር እንግዛ ያለ ቤተሰብ አሰላሙ አለይኩም ወራመቱላሂ በረካቱ። ማሻላ ተባረካላ። ይሄ ከተጠቀማችሁ ማዲያት ምናምን ካላችሁ በቃ ሳምንት አይሞላም። ሳምንት ከተጠቀማችሁ ባይ